መላበሉኝ ነው። በስልካችን መላበሉኝ ባለፈው ህይወቴ በጣም ተጎድቻለሁ፣ እና እሱን እያስታወስኩ አሁን መቀጠል አልቻልኩም የሚል ቴክስት የላከ የላከች አድማጭ በቀጣይ ስልክ መስመራችን አግኝተናል። ስለዚህ ቆይታ እናደርጋለን። ሄሎ፣ እንዴት ነሽ? ቆይታ ሁለት አመት ቆየን ምናምን

ምን ላያዩ በቃ ምናምን አለኝ እና ተለያየን። ወደ ባህርዳር ሄድኩ። እሱ ካለበት ሆነ ካለሁበት መደወል ድሮ ጀመረ ጀመር ደወለ ምናምን አናገርኩት። እሽ፣ የምታቆም ከሆነ እንቀጥላለን ምናምን አልኩት። እሱን አላቆመም፣ ዜነ እንዳለ ነው። እኔም ይህንን እየቀጠርኩኝ አንቺን ቀብኛለች በቃ እንኖራለን አለኝ። መርታታቸ አልኩም። ሁሌም ነው ማስተውሰ ምናምን ግን ደግሞ ሊጠቅመኝ አይችሉም። አሁን እሱን በቃ መርሳት ብቻ ነው የምፈልገው፣ ግን አልቻልኩም። ከዚህ እሱ ካልተላቀቀ እኔና ሳብረ መኖር አንችልም። ግን ደግሞ የምረሳበት ምንም አይነት ነገር አላገኘሁም እስካሁን ድረስ። በቃ እሱን ለመርሳት የሚያስክድኝን ነገሮች እንድትነግሩኝ ነው እምፈልግ። ማለት እንደነገርሽን ከደወለልሽ በኋላ ድጋሚ ይቀጥላችኋል ካቆማችሁበት ፈጣለን ማለት ደወለ፣ ተቀበልኩት። እኔ የዛ ነገር የሚወጣ ነበር የመሰለኝ ተቀበልኩት። እዛ ግን ደግሞ ስለኔ ማቆም ፍላጎት የለውም። ምንድነው በየሰበተው እኔ በቃ አይታውቹ ላይ አይስማሙልኝም፣ በቤተሰብም ጭቅጭቅ አለብኝ ምናምን እና ይሄን ነገር ካላደረኩኝ አልችልም ምናምን ይለኛል እና ይሄን ታሳደርክ አላደርገውም ብለህ እራስን አሳምንና በቃ ሁሉን ነገር መቻል ትችላለህ እኮ ችግር የለም ምናምን ስለው በቃ ሊሆነ አይችልም ማላቆም ምናምን የለኝና በዚህ ይዘጋኛል። በቃ ስለዚህ ነገር ሳወሳበት ያኮርፋል ምናምን ነገር ብዙ ነገር ይለል። ከዛ እኔም በቃ ይሄን ነገር ካላቆምኩ መቀጠል አንችል ምናምን ብየዋለሁ፣ ግን ደግሞ ስመርሳት አልቻልኩም። እኔ አሁን የምፈልገው ስመርሳት ነበር፣ ግን አልቻልኩም። የምን የሲጋራ ነበር ያልሺው? ሱሱ ሲጋራ ነው የሚያጨነው። ከአንቺ ጋር የፍቅር ግንኙነት ከጀመረ በኋላ ነው አይደል የጀመረው? በዚህ ይጠጣ ነበር ያጨስ ነበር፣ እና አስቆምኩት፣ ብዙ ነገሮችን ብዬ እየተገናኘንም እኔ ይስም ለማስቆም በወንድም ወንድምዬው እባክሽ አንቺ ትሻያለሽ አንቺ ምከሪ ምናምን ሲለኝ ነው በዚህ ጉዳይ ነው። እኔ ለመምከር ገብቼ ነው በዛው ወደዚህ እዚህ ጉዳይ የገባ ነው። ደስከሪ ነው ማለት አሃ እሱን ለመምከር ብለሽ አንቺ ወደ ፍቅር ገባሽ። አሁንም አቁማ ላይ አይጠጣም፣ ያራው ዞሮ ገባበት። አቁማ ነበር ገባበት ዝሮ እንደናስረው ስራም የለኝም በስራ ጥቶም በቤተሰብ ጥቅስ ምናምን በቃ በዚህ ጉዳይ ነው። ይሄን ብቻ መቋቋም አልችልም፣ ንዴቴን እንዴት ነው መቋቋም? ስናም ፈቃይ ታው አለ ለውጥና ሳምኖና ታቆማለህ አልኩት። እዚህማ አይሆንም አለኝ። በቃ ይሄን ብቻ አንቀጥልም የባሳ ነው ምናምን ይለኛል እና ደግሞ ይሄ የሚጎዳ ነገር ነው አልፎም ለኔ የሚተርፈኝ ሆነ። ምን ያህል ጊዜ ነው ይቆያችሁት? በፍቅር ሁለት አመት ቆይተናል። ሁለት አመት ያ ሁለት አመት ሙሉ ያው ሱስ ውስጥ ነበር እሱ። አዎ እዛ በፊት ነበረ እና አቋምኩ ተሳ አቆመ። እዛ በኋላ አመት ከ6 ደግሞ ምናምን ሲሆነ ብሎ ሲያለው እንደማረው ትልቅ ነበር። ትጠይቀው ውሸት ይለኛል። ትጠይቀው ውሸት ይለኛል። ከዛ በኋላ ደግሞ መጨረሻ ነገረኝ፣ አመነልኝ። ካመነ በኋላ ለምንድን ነው ምናምን ስለው አይ ተይው መጀመሪያ የተውኩት ዝም ብዬ ነው። እንደማይጠቅመኝ ያውቃለሁ፣ ግን ደግሞ በበኩሉ ለሆነ ቢወደኝም አሁን ላይ ግን ሚጤቴን እያሳገሰልኝ ምናምን ነገር አለኝና መቀቃጠልበታለሁ አለኝ። ከዚህ በፊት ስታስቆሚው ምን አይነት ዘዴ ተጠቅመች ነበር ለማስቆም? ከዚህ ቀደም ያስቆምሽ ጊዜ? አይ የዛኔ ብዙ መከርኩት ምናምን። እሺ አቆማል የለኛል፣ አቆማል የለኛል። ከዛ ሲት እያዋጣውጥልበት ነበር ምናምን ከዛ በስተ ዘይት ላይ ነክሬ እንዲያጨስ አደረግኩት እና አጨሰው። ምን ላይ ነክሬ ተጠፍ? አጨሰ ሳምንት ምናምን አመመው። በኋላ ግን አቆመ። ታው በቃ አሁን በሬ ነው ያለሽ። ምን ምን ላይ ነክሬ ነው ያለሽ? ምን ላይ ነክረሽ ነው ያጨ ያስጨሽው? በዘይት ጫፉን ነከርኩት እና ዘይት ሲጋራውን ነከርኩት። ሀያ ዘይት ላይ ነከርኩና እና አንደብይ አንድ ጋር ጨሰ በቃ አሁን። ከዛ አመመው ሲጋራው ምን ነገር አድርጊ በቃ

ለኮስ ብለው ይኖራላችሁ? ግዛ ብለው ይኑ ይላል። ወደ ፊትማ ቀስ ብሎ። አሁን አሁን ያላችሁበት ሁኔታ ሁለታችሁ አሁን ያለንበት ሁኔታ በቃ ያወራኛል፣ አወራዋለሁ። እሱ እንቀጥል ይለኛል፣ እኔ ደግሞ ከሱ ጋር አልፈልግም። ቤተሰቦች የማይሰስዱም እዛ ላይ ለእኔ ሊሆነኝ የማይሰስዳው ነው። እዚህ ነገር ውጣ እያልኩት ካልወጣ እኔ የምለውን ነገር ካልሰማኝ እንዴት ከሱ ጋር መቀጠል ይችላለሁ? ስንት አመትሽ ነው? አንቺ ስንት አመትሽ ነው? እኔ አሁን አስራ ዘጠኝ አመት አስራ ዘጠኝ አመትሽ ነው። ገና አስራ ዘጠኝ እሱ ስንት አመቱ ነው? ሀያ አራት አመቱ ነው። እየተማርሽ ነው እየሰራሽ ነው? አሁን ምን ስራ ነኝ ያለሁት። ትምህርት አቁም ያለው። ትምህርት አቁመሽ ያው ስራ ላይ ነው ያለሽው? አሁን ዘንድሮ ነው ያቆምኩት ትምህርት። በሰላሙ ምክንያት ነው አቁሜ ወደ አዲስ አበባ መጥቻለሁ። በአካል ትገናኛላችሁ ወይስ በስልክ ብቻ ነው? አሁን ባለው ሁኔታ አሁን በቃ አሁን በስልክ ነው። ተለያይተን ቆየን፣ በቃ አሁን ተለያይተን አለ በስልክ ብቻ ነው የምናወራው። እንዴት ነው የምንገናኘው? እኔ አዲስ አበባ መጥቻለሁ፣ እሱ እዛ ነው ያለው። ሌላ ክፍለ ሀገር ነው ያለው ጎንደር ወደዛ ከዚህ ሆነሽ ነው። እዛ እንደሚያጨስ መረጃ ያለሽ? አሁን አሁን አው አይ እሱ ራሱ ይናገራል፣ አሁን እንደሚያጨስ ራሱ እኮ ይናገራል። በፊት ነበር እንጂ የሚደብቀኝ አወቁበት በኋላማ እኮ ይናገራል ራሱ። እንዴ ነው አንቺ እንዳቋም። ያው በሱስ ውስጥ ካለ ካንቺ ጋር መቀጠል አይችልም አይደል? በፍቅርም ወደፊት በትዳርም አብራችሁ መኖር አትችሉም። አዎ ይሄ ነው ማለት ሰውሰውን ስናቆመው ይሄ ችግር የለብኝም እናቆም ማለት እኔ እውነት ስጋዝ ፍቅር ያለብኝ መርሳት አልችልም፣ ግን ደግሞ ሱሱን ይዤ መቀበል አልችልም ብ እችላለሁ ብሳት ደግሞ ብቻ ነገር አይደለም ማለት መርሳት እንዳለብኝ ብቻ ነው የወሰንኩት። ከዚ ነገር ካልወጣ ከሱ ጋር ያለኝን ህይወት ማቆም እንዳለብኝ ብቻ ነው የወሰንኩት። አንቺ በራስሽ ከሱ ጋር ያለሽን ህይወት ለማቆም ወስነሻል አይደል ወስነሻል። ምክንያቱም ከሱሱ መውጣት አይችልም ብለሽ አምነሻል። ማለትም ብዙ ጊዜ መከርኩት። ስለዚህ ወደ ጭራሽ አታንሽብኝ ነው የሚለኝ ብዙ ጊዜ ማለት አይ አሁን እኮ ምንም፣ አሁን እንደ ባለሙያ ሳይሆን እኛ እንደ ቤተሰብ፣ እንደ ታላቅ ወንድም ነው ከአንቺ ጋር የምናወራው እና የእኛ እህት በዚህ ህይወት ውስጥ እያለፈች ነው፣ ምንድን ነው ማድረግ የሚገባት የሚለውን እንደ ሀሳብ ነው የምንሰጥሽ። መፍትሄ ያው ምክክር ነው፣ መመካከር ነው። አዎ መመካከር ነው የሚሆነው። እና እንደ ታናሽ እህቴ እውነቱን ስናገር እኔ እኔም ብሆን የአንቺ ህይወት በእንደዚህ አይነት መንገድ እንዲያልፍ አልፈልግም። ማለት በእንደዚህ አይነት ሪሌሽንሽፕ ውስጥ እንድትቀጥ አልፈልግም። እንደታናሽ እህት ልታደርግ የሚገባሽን ነገር አድርገሻል፣ ሞክረሻል። ለመለወጥ ፈቃደኛና ዝግጁ ቢሆን በቃ እኔ መተው ፈልጋለሁ ማቆም ፈልጋለሁ ግን አቃተኝ የሚል አይነት እገዛ የሚፈልግ ያንቺን የሌሎችንም ሰዎች እገዛ የሚፈልግ አይነት ሰው ቢሆን ለመለወጥ ዝግጁ ነው፣ ግን ተቸግሩ ነው፣ በቃ በሱ ውስጥ ብለን እናስባለን እንወስዳለን። ግን አንቺም እንዳልሽው አሁን እንደነገርሽን እሱ መቶ አይፈልግም፣ አንቺንም መቶ አይፈልግም፣ ሱሱንም መቶ አይፈልግም። አሁን እሱ ነው እኔ አሁን እኔ እሱን ፍቅሩን መርሳት አልቻልኩም፣ ሌላ ህይወት መጀመር እንኳን አልቻልኩም። በቃ ሌላ ህይወት ጀምራለሁ፣ ቪዲዮ ማስብሳት ከሱ ጋር ያለኝ ነገር ማስታውስ ምልም በቃ ፍቃደኛ አይደለም ሌላ ህይወት ውስጥ ለመግባት ራሱ ማለት ነው። አይ የመጀመሪያ ፍቅረኛሽ ነው? አዎ እኔ ልጅ ነበርኩ፣ በታቱም አዎ የመጀመሪያ ጊዜ ነው። አሁንም ልጅ ነሽ። ያው ብዙ ነገር አይታችኋል እንግዲህ በፍቅር ከእሱ ጋር። አዎ ከዛ በፊት በቃ የፍቅር ጥያቄ አንስቶልኛ አንስቶልኝ ከቆየ ሁለት አመት ነው ነው እንጂ ከዛ በፊት እምላለ እኔም በድብቅ እሱም በድብቅ ለመናገር አቅቶት እኔም አቅቶኝ ብዙ ጊዜ ቆይተናል። ግን እዛ በኋላ በፊት አድርገን ቆየ ሁለት አመት ሙሉ ቆይተን እዛ በኋላ ነው እንደዚህ ጭራሽ ከመለያየት ድረስ የደረስን፣ እዛ በኋላ ነው እና እሱ አሁን እኔ በጣም የመጣ ነው መሰለሽ፣ ከፈልግ መኖሪያ አልችልም ምናምን ይላል እና ይህን ስትል ይህን አቁም፣ አይህንማ ደግሞ ወዴት አድግ ያቆማለሁ። በቃ ሁለቱንም ወዷል ደግሞ ለእኔ የሚመቸኝ ነገር አይደለም። አድማጮቻችን፣ ግን ያው ያው በሬዲዮ የሚሰማት ቴሌግራማችንም ላይ ደግሞ እየተሳተፉ ያለው አድማጮቻችንም ጉዳዩን ሰምተውታል ጥሩ ምክር ግን የመከራት የአዲስን ኮንሰርት ለምን አንሸልም ይቻላል እኛ እንደ ሀሳብ የምናነሳው ነገር ይኖራል ነገር ግን አድማጮቻችን የአዲስ ለገሰን ኮንሰርት መግባት የምትፈልጉ ካላችሁ ቴሌግራም ላይ ከምታውቁት ከልምድ ተሞክሮ ካላችሁ ምን ልታደርግ ይገባል እንደ ታናሽ እህት እንደ ታላቅ እህት የምትመክሯት ነገር ካለ ቴሌግራም ላይ ሀሳባችሁን አስፍሩ የተሻለ ነው ብለን ለመረጥ ነው ትኬቶች የምንሸልም ይሆናል። ቢዝነስ ማን ነው ኢትዮ ጣእም የቴሌግራም ግሩፕ ፔጅ ከአርባ ሺህ በላይ አባላት ያሉት ኢትዮ ጣእም በአማርኛም በእንግሊዝኛ ፈልጉን። ና እዛ ላይ ሀሳቦቻችሁ ማስፈር ትችላላችሁ። ታስፎሽ ምትላት ነገር አለ። ምላት ይሰማል አይደል? ይሰማል። ምን አለ መሰለሽ አሁን ስትነግሪ እንደሰማ ነው። ሁለት አመት ለፋሽ ያው ደከምሽ፣ እሱን ከዚህ አይነት ነገር ለማውጣት በዚህ እድሜሽ ሊያውም አስራ ዘጠኝ አመትሽ ነው ገና ልጅ ነሽ። ግን ያው በዚህ እድሜሽ እሱን ከሱስ ሳውተሽ ከእሱ ጋር በፍቅር ለመቀጠል ሞከርሽ ሊሆን አልቻለም፣ አልተሳካም። ተሳካም እንግዲህ በእሱ በኩል ሊለወጥ አልቻለም። እንደገና ደግሞ ርቀት አላችሁ። አንዳንድ ጊዜ ከሱሱሱ ውስጥ ያሉ ሰዎች ለመውጣት ይቸገራሉ። በቀላሉ መውጣትም ሊያስቸግር ይችላል። ግን ሁለት አመት ደግሞ በቂ ጊዜ ነው ብዬ አስባለሁ። ካሰበበት እሱ የእውነት ከአንቺ ጋር አብሮ መቀጠል የሚፈልግ ከሆነ የሚወድሽ ከሆነ የሚያስፈልጠውን መምረጥ ይችላል። አሁን ግን የሚታየኝ ግን ወደ ሱሱ ወደም ባድልቷልና የአንቺ ድካም በእንደዚህ አይነት ሁኔታ አመታት የምትቆይ ይመስለኛል። እሱን እየመከርሽ ከሱሱ ጣያልሽ እንደዚሁ እየተጨቃጨቃችሁ በዚህ ጉዳይ ላይ የምትቆዩ ነው የሚመስለኝና የሚታየኝ። እንደ ታናሽ እህቴ ስመክርሽ ሞክረሻል ምናልባት ካስፈለገ ለአንዴና ለመጨረሻ ጊዜ የመጨረሻ ማስጠንቀቂያ ሰተሽ አብረን እንድንቀጥል የምትፈልግ ከሆን ይህንን አቁም፣ አይ አይደለም፣ እኔ ሱሱ ይቀጥላል ካልክ ግን እኔን ታጣኛለህ በሚል የመጨረሻ የመደራደሪያ ሀሳብ አቅርበሽ በዛው የሚቀጥል ከሆን ማቆም የሚቻልበት ከዛ ግን እንዴት ለእርሳው ካልሽ፣ ያው እንግዲህ እሱን የሚያስታውስሽውን ነገሮች፣ ፎቶዎች ካሉ አብራችሁም ታሳልፉበት ቦታ ካለ እንደዚህ እንደዚህ አይነት ነገሮችን ለማስወገድ መሞከር፣ ራስሽን ቢዚ ለማድረግ መሞከር በመንፈሳዊም በትምህርት የሆን አጫጭር ኮርሶችንም መማር ብትች፣ ትምህርትሽንም ደግሞ እዚህ መቀጠል ብትች፣ እንደዛ እንደዛ እያደረሽ ራስሽን ቢዚ አድርገሽ እሱን እንዳታስቢ፣ ከእሱ እንደዚህ ያደረግሽ ብትርቂ የተሻለ ይመስለኛል። በጣም ያደክምሻል። እኔ አሁን የሚታየኝ ነገር መፍረድ አይደለም፣ ግን ሞከርሽ፣ ሁለት ዓመት ሞከርሽ፣ በአስራ ዘጠኝ አመት እድሜሽ። አሁን አስራ ዘጠኝ አመት አስራ ስምንት አመት ይጀምሩ ነው ተለያየን እራሱ አመት ሙሉ ነው አሁን እንደዚህ እምለው ያለ እዛ በፊት ያቆሙ የአስራ ስድስት አመት ልጅ ሁኜ ነው እሱን መምከር የጀመርኩት። ከዛ በኋላ በአስራ ሰባተኛው አመት ጀመር መስቀል። ከዛ ሁለት አመት ቆየ። አሁን እንደገና ወይ ደሞ ጀመርኩት ሲጀመር አሁን አስራ ዘጠኝ አመት የሆነኝ ነው አሁን ነው። ገና ልጅ እያለ ነበር ከእሱ ጋር እንደዚህ ጀመር። በልጅነቴ ነው ተልቆኝስ መካሪ ሆኜ ስላየኝ ብቻ ማቆም ነበረበት፣ ግን አልተረዳኝም። ብዙ ጊዜ ነገርኩት፣ አልሰማኝም። ስለዚህ እንደዚህ አልሰማሽም፣ ሞከርሽ፣ አልሰማሽም። ምን ማድረግ ይቻላል? አሁን በራስሽ ትወስኚ ግን እኔ እጨርሻለሁ። ደግሞ የምትችይ ከሆነ በቃ ይሄ አቋሚ ነው፣ በዚህ ሱስ የምትቀጥል ከሆነ አብረን አንቀጥልም፣ አብረን እንድንቀጥል የምትፈልግ ከሆነ ሱሱን አቁም የሚል ሀሳብ ማቅረብ ትችያለሽ። አይ እኔ ሱሱን የሚበልጥብኝ ካለሽ ያኔ ብታቆሚ፣ ከዛ ደግሞ እንዳልሽ ራስሽን ጊዜ አድርጊ። በባለሽበት የእምነት ተቋም በመንፈሳዊነት በትምህርት ባጫጭር ኮርሶች እንደዚህ በመውሰድ በስራሽ እሱን ብዙ ጊዜ ብቻችንን ስንሆን የምንወደውን ሰው እንደዚህ የማሰብ ነገር ይኖረናል። እንደዛ እንዳይሆን ራስሽን ብዙ የሚያደረግሽ ነገር ብትሞክሪ ደርጋለሁ እንደዚህ ነበር በርታ በይና ትንሽ ጨከን ማለት ይፈልጋል። ከዛ በተጨማሪ አሁን አንቺን ጋ እንዴት ልርሳው የሚልም ሀሳብ ስላለ ተስፍሽ የነገረሽ እንዳለ ሆኖ ማለት ነው። አንድ ማሰብ ያለብሽ ነገር አብዛኛዎቹ የፍቅር ግንኙነት የመጀመሪያ ፍቅር ግንኙነቶች አብዛኛዎቹ በትዳር በዘለቄታው የሚደመደሙ አይደሉም። ወደ ጎን ብትሄጂ የምታቂያቸውን ሰዎች ብታይ፣ መጀመሪያ ፍቅረኛውን ያገባ ሰው በጣም ብዙ አይደለም፣ ትንሽ ነው። እና እልፍ ሲሉም ደግሞ አንዳንዴ ኤልፍ ይገኛል እና የተሻለ ሰው ላንቺ የሚገባ ገና ልጅ ነሽ 19 ዓመትሽ ነው ትልቅ ሀላፊነት ነው የወሰድሽው ትልቅም ሸክም ነው የወሰድሽው በዚህ ሪሌሽንሽፕ ውስጥ በዚህ የፍቅር ግንኙነት ውስጥ ዋጋ እንደከፈልሽ ማመን አለብሽ እና ልታድኚ ልታተርፊ ይህን የፍቅር ግንኙነት ብዙ ጥረት ማድረግሽን በቃ ለራስሽ ማመን አለብሽ ይሄ ለምትወሰኝ ውሳኔ ያግዝሻል እና ከዚህ ሰው ጋር ነገ ከአምስት ዓመት በኋላ ከአስር ዓመት በኋላ ህይወትሽን አስቢው። ወደ ትዳር ውስጥ ተገብቶ ያለሽን ህይወት አስቢው። ገብቶሻል። እሱ ስን ከፍቅር ግንኙነት ከአንቺ ጋር ወደፊት ከሚታሰብ ህይወት አስበልጦ ያለ ልጅ ነው። ቢያንስ በቃ ሞክራለው እርጅኝ፣ አግዥኝ የሚል አይነት ነገር ቢሆን አቋሙ እንደው ትንሽ ለስለስ ማለትሽ ተገቢ ሊሆን ይችላል። እንደዛም ሆኖ ግን አስቸጋሪ ነው። ሱስ በቀላሉ የሚገባበት፣ ለመውጣት ደግሞ በጣም ከባድ ነገር ነው እና በተቻለ መጠን በቃ አሁን አንቺም ምንድን ነው የፈለግሽው ማቆም ነው። ግን እሱ እንዴት ልርሳው የሚልም ሀሳብ ስላለ በተቻለ መጠን ትንሽ ህመም ይኖረዋል። ተስፍሽ የመከረሽ ነገር አለ፣ ያንን ለማድረግ ሞክሪ። ምናልባት እሱን የምታስታውሽው ስልክ ሲደውልልሽ ሊሆን ይችላል። በደንብ ማለት በቃ አሁን መደዋውላችሁ ስላልቆመ ቴክስት መደራረጋችሁ ስላልቆመ እሱ ስለሚያገኝሽ ስለምትደውይለትም ሲናፍቅሽ አንቺ ያ ስለሆነ እሱን የሚያስታውሱሽን ነገሮች፣ ፎቶግራፎች ካሉ ሌሎች ሌሎች ነገሮችም፣ ስልክም ቢቻል ለአስፈላጊ አንገብጋቢ ካልሆነ በስተቀር ስልክ ቀይረሽ በቃ ከዚህ አይነት ህይወት ውስጥ ለመውጣት ይኖ ጨከን ማለት ትንሽ ጥርስሽን ነከር ነከስ ማድረግ ይጠይቃልና ይህንን ለማድረግ ሞክሪ። የሚያግዝሽ እንደዚህ እንደዚህ አይነት ነገር ነው እና ይህንን ለማለት ነው። እንደ ታና ሸት በርቺ። ገና አስራ ዘጠኝ ዓመትሽ ነው። እሺ። እናመሰግናለን። እኛም መልካም ቀን በርቺ። እሺ